ሟ ተሳካ ዳጣና ናቲ ቀለበት አሰሩ። አባቷና እንዲሁም መጎስ በጣም ደስ አላቸው። ሰላምዬ ሚዜ ሆና ቀረበች። በጣም ደስ ብሎኛል ለእናንተ እናም እንደዚህ ነው የሚያምርባችሁ ህልሜ ሁሉ ተሳካልኝ ብላ ሰላምዬ ደስታዋን ገለጸችላቸው። ኤቢና እንዲሁም ደግሞ ማዘሯ በጣም ተናደዱ። ቆይ እንዴት እንደዚህ ታደርጋለህ? ቆይ ናታንና እንዲሁም ኤቢ ይዋደዱ የለም ወይ? ብላ አባሏን አስቸገረችው። በፍጹም እሱ የሚፈልገው ዳጣን አይደል? ዳጣን ባይፈልግ እንዴት ነው እወድሻለሁኝ ብሎ ቀለበት የሚያስርላት? ኧረ ተይ ተረጋጊተይ እያለ ሚስቱን መለመን ጀመረ። እውነትም ኤቢ ያለችው ትክክል ነው። አንተማ በጣም ተቀይረሃል። እናም የዲኤንኤ ውጤት የሚመረመርበትን ቦታ ታሳየኛለህ አለችው። ከዛን አይን ፍጥጥ ጥርስ ግጥጥ ሆነ። ምን ማለት ፈልገህ ነው? አልገባኝም ብላ ስትለው፣ ከዛ ምንድን ነው ማለት የጠየኩ ጥያቄ አልገባህም እንዴ? እኔ ያልኩ ስለ ዲኤንኤ ነው፣ ወይስ ደግሞ መቼስ የአንተን ልጆች ላስመረምራቸው እንዳይሆን እንደዛ አይደለም ማለት አልገባኝም። ማለቴ አንተን አንተን የመሰሉ እንዲሁም ደግሞ መሰሎችን ስለሆነ በሌላ ነገር አጠረጥረኝም ብዬ ነው። አረ እንደዛ አይደለም እና፣ ታዲያ እኔ ምንም ነገር አልደነገጥኩም፣ ምንም ነገር አልሆንኩም አይደል? እንደ የምልሽ አያይ እንደዛ እንኳ አይመስለኝም። ለማንኛውም ግን አንተ ካልክ እሺ ይሁን ብላ አለችው ኤቢ። ኤቢ ዲኤንኤ ለማስመርመር ወጣ ገባ እያለች ነው። እንደውም ከሆነ ዶክተር ጋር ተዋዋለችና የሆነ እስኪንገረኝ ለዲኤንኤ የሚያስፈልገው ምን አይነት ነገር ነው? እስኪ ንገረኝ። ማለቴ ያልገባኝ ነገር ከጸጉር ላይ ወይስ ደግሞ ከጥርስ ብሩሽ ላይ ብላ ስትለው፣ አይ የውጭ ሀገሮቹ የጥርስ ብሩሽን ይጠቀማሉ። እውነት ለመናገር እኛ ግን ኢትዮጵያውያኖች የምንጠቀመው ፀጉርን ነው። ስለዚህ ፀጉር ላይ የምታገኝ ከሆነ ይዘሽ ነይ ብሎ አላት። እሷም ደግሞ እሺ እንደዛ ከሆነ በጣም ጥሩ ብላ ፀጉርን ለመንቀል ወጣ ገባ እያለች ነገር ግን በስተመጨረሻ ተነቃባት። እናም ሰላም እንደዚህ አይነት ነገር ቢቀርብሽ ይሻላል። ምክንያቱም አንቺ በጣም ጥሩና የዋህነሽ። በቅንነትሽና በመልካምነትሽ ናታንን የምታገኙ ከሆነ ጥሩ፣ ነገር ግን በውበቷና እንዲሁም በፀጉሯ ቀንተሽ ፀጉሯን ለመቁረጥ ከሆነ እመኝኝ፣ እየባስ እየጠላሽ ይሄዳል ብላለቻት። ምን ማለት ፈልገሽ ነው? እኔ ጭራሽ በዳጣ ፀጉር ቀንች እንዳይሆን። እና ታዲያ በዳጣ ፀጉር ካልቀናሽ ለምን ነበር መቀሱን? ውይ ሰላም፣ አንቺ እኮ የቤት አጋዥ ነች። ስለዚህ እዛው ቤት እዛው ክችንሽ ብትር መጠመጫ አይሻልሽም? በእኔ ህይወት ባትገቢ ይሻላል አለቻት። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦቼ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም ነኝ፣ ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። እንግዲህ ሞገስ ሚዜ ሆኖ ሲመረጥ እጅጉን ደስ አለው። ዳጣም የእውነቴ ነው ምልሽ እንደዚህ በመብቃትሽ በጣም ደስ ብሎኛል፣ ምክንያቱም ቁም ነገረኛ እና ፍሬኛ ልጅ አትመስልኝም ነበር። አረባክ ብሩኬ ባለመኖሩ ግን እጅግ አዝኛለሁ አለችው። ችግር የለውም ቀጣይ ለሰርጋችሁ እኮ ይመጣል ናታን ናታን በጣም በፍቅሩ ስልም ልም ብሎ እንዲሁም ተመስጦ ዳጣ የእውነት ካየሁሽ ቀና ጀምሮ ያኔ የሱሪና እንዲሁም ቲሸርት ለብሰሽ ፀጉርች ተንጨባሮ ገና እበሩ ላይ ግብት ስትይ ነው ወደ ልቤ ውስጥ የገባሽው። እናም በቃ የዋህነትሽ፣ ግልጽነትሽ፣ እንዲሁም ደግሞ አንዳንድ ነገሮች ሰውን የምታይበት መንገድ፣ አክብሮትሽ እጅጉን ማርኮኛል። እኔ በርግጥ አሁን ላይ ተማሪ ነኝ ያውቃለሁ፣ ምንም ነገር ላይኖረኝ ይችላል። ነገር ግን የምሬን ነው እምልሽ፣ እንከባከብሻለሁ፣ ፍቅርም እሰጥሻለሁ እና ለወደፊትም ሚስቴ ትሆኛለሽ ብሎ ብርክክ ብሎ ቀለበቱን ሲጠይቃት ዳጣ በጣም ዘለለች። እኔ ግን እንደዚህ አይነት ነገር አላውቅም፣ ማለቴ በጣም ብዙም ነገር የማቅ አይመስለኝም። በነገራችን ላይ እኔም እወድሃለሁ፣ ነገር ግን እንዴት ፍቅር መስጠት እንዳለብኝ አላውቅም አለችው። ናታንም ችግር የለውም፣ እኔ እያንዳንዱ ነገር አስተምርሻለሁ። አንዳንዴ እኮ ያላወቁትን ማሳወቅን ብልህነት ነው ብሎ አላት። ይህንን የሰማችው ኤቢ በመሃላቸው ክፍተት ለመፍጠር እየሞከረች ነው። እናም ናታንን፣ አንተን የቀረበችህ ለሀብትህ ብላ ነው፣ ቤተሰቦችህ ሀብታ መሆናቸውን ስለምታውቅ እንጂ በፍጹም አንተን አትወደህም አታፈቅረህም ብላለችው። ምን ለማለት ፈልገች ነው? እንዴ ምን ነው? ባለፈው ቀለበቱ ላይ እኮ የመጣው ልጅ ጓደኛዋ ነው። ምን አይነት ጓደኛ ማለት አልገባኝም። ነገርኩ፣ ፍቅረኛዋ ነው። አይ ኤቢ፣ በቃ ሁሌ በሰው ተንኮል መተንኮል ምንም አይሰለችሽም አይደለ? እስኪ ንገሪኝ፣ መጀመሪያ መጽሐፍ፣ ከዛ ወርቅ፣ አሁን ደግሞ ይሄንን አመጣሽ። ትሰሚኛለሽ አልሰማሽም፣ እሷ በቃኝ የምትል ከሆነ እኔ ራሴ ለቃታለሁ። እዛ ድረስ ግን ብታቆሚልንና እኛ ህይወታችንን ብናስተካክል ይሻላል ብሎ ሲላት፣ እራሷን ጠላችሁ። እናቷ ጋር ሂዳ እማዬ እኔ እኮ ማንም አይወደኝም ማለች። እንዴት እንደዛ ትያለሽ ልጄ፣ እኛ ሁሉ እንወድሻለን። አይ በፍጹም ናታንም አንቺም ሆንሽ አባዬም አትወዱኝም። ምን ለማለት ፈልገሽ ነው? ብትወዱኝማ እኔ የምላችሁን ብትወዱኝማ እኔ የምላችሁን በሙሉ ተሰሙ ነበር። እንዴ አንዳንድ ሰው እኮ ገና ስለወደድሽው እና። ምንም ስላልሽው የኔን ትዕዛዝም ሆነ የኔን ወሬ ያምናል ማለት አይደለም፣ ወይም ይሰማል ማለት አይደለም። ሁሉም የራሱ አስተሳሰብና ሌላ ነገር አለው እና እንደዛ አትበ ኤብይህ ብላ ስትል፣ እንደዛ ከሆነ በቃ ጸጉሬን አሻሽኝ ብላለቻት። ወይኔ አንቺ ልጅ፣ በቃ የእውነትም አባትሽ ላይ ያለው ተጽዕኖ አንቺ ላይ እያሳደረ ነው እንዴ? በቃ አሁን እኮ አንቺ ትንሿ ውሃ ሆንሽብኝ እንዴ? ውሃን ላስተናግድ ወይስ አንቺ አንቺ እኮ በጣም ትልቅ ሰውነሽ ማለቴ ራስሽን ፕሮቴክት የምታደርጊበት ጠንካራ ሴት ነች። ወደፊት እኮ ድርጅቱም ሆነ ሀብቱም ንብረቱም ያንቺ ነው። ግን ታዲያ በዚህ ከቀጠልሽ ማለ ወርሰው ነው ሀብትና ንብረቱን እያለች ግራ አጋባቻት። አይ ማዬ፣ እስኪ መጀመሪያ ዳጣ እውነተኛ ትክክለኛ ማንነቷ ይታወቅ። ኧረ ተ ያንቺ ልጅ፣ አባትሽ ምንም ነገር አያደርግም እያልኩሽ አይደል እንዴ? አይ ማዬ፣ በቃ አንቺ ሁሌ ይሄ ዋህነትሽና ጅልነትሽ አይለቅሽም አይደል ምን ለማለፍ ፈልገሽ ነው አልገባኝም። እንዴ እና ታዲያ እስኪ ንገሪ የእውነት አባዬ አንቺ እንደምታዩ አንቺ እንደምትዩው የእውነት ነው ምልሽ፣ በቃ የጓደኛው ልጅ ትመስልሻለ። ዳታ አዎና። አያይ እኔ ግን በፍጹም ምክንያቱም የአባዬ ጓደኞች በሙሉ የራሳቸው ባለትዳር ምንም ናቸው። ኧረ እኔ አላምንም። እኔ እንግዲህ አላቅም ብቻ ግን እስካሁን ድረስ ማመን የምፈልገው ይህንን ብዬ ነው። እሺ፣ አንቺ ያልችው አለች። ከዛ ከሄደች በኋላ ግን በጣም ተጨነቀች። እውነት ዳጣ እኮ ትክክለኛ ልጁ ልትሆን ትችላለች። ማለቴ የእውነትም ኤቢ ትክክል ትሆን እንዴ? መልኳ ግን ይመሳሰላል። አያያይ፣ በፍጹም ዳጣ እንዴት ዱርዬ ልትሆን ትችላለች? ታዲያ እሱ ልጅ ከሆነች በዛ ላይ ደግሞ በእኔ ላይ ሌላ ሴት ሊማግጥ አይ፣ ይሄማ የሰይጣን አስተሳሰብ ነው። አረረረረ በፍጹም አላደርገውም እያለች ዝም ብላ እራሷን ጥያቄ ውስጥ ከተተች። ዳጣ ዳጣ እና እንዲሁም ውሃ እና ሚጥሚጣ ሆነው ምጥን ሆነው ይቅርታ፣ ምጥን ሆነው ፎቶ እየተነሱ ባሉበት ሰዓት ናታንም መጣ። እንዴ ናታን አንተ ደግሞ ዝም ምን ታደርጋለህ? ቤቱ እኮ ደበረኝ ያለ እናንተ የእውነት ቤቱ ይደብራል። እና እናማ ፈታ ልበል ብዬ ነዋ። ብለው ፈታ አሉ። በጣም ብዙ ነገር አሳለፉ። እናም አንድ ምስጢር ልንገርህ ናታን፣ ማለቴ ከአንተ ምንም ነገር መደበቅ አልፈልግም ብላ አለችው። ምንድን ነው ዳጣ? በኋላ ላይ ምናልባትም ከሌላ ብትሰማው ወይ ልትደነግጥ ወይም ልትጠላኝ ትችላለህ። እሺ እኔ የጋሸ ዘመድ ወይም ደግሞ የትየ ዘመድም አይደለሁም፣ እና እኔ ተወልጄ ያደግኩት ያው ጎዳና ላይ ነው። ማለቴ ጎዳና ላይ ጥለውኝ ነው። እሺ ከዛስ? ከዛማ ከብዙ ዓመታት በኋላ አባቴን ፍለጋ ፈለግኩኝ። እነ ሞገስም ማለቴ ባለፈው ልጅ እሺ፣ ሙሉ ቤተሰቡን እያፈላለኩ ባለበት ሰዓት አባቴ ሆኖ አገኘሁት። ብቻ አባዬን እንዳይሆን? አዎ፣ እሱ ነው አባቴ። ነገር ግን እሱም ቢሆን ማለቴ ለማረጋገጥ እያለ ዲኤንኤ ምናምን እያለ ነው። እና ታዲያ ጠርጥራ ነው ማለት ነው። ኤቢ ምንድን ነው አልገባኝም። ሰላም ፀጉርሽን ልትቆርጥ ምናምን እያለች ነበረ። እናያኮ ዲኤንኤ ነው። እውነትህን ነው? አዎ። ወይኔ ይህማ ተበልቻለሁ። አያይ መጀመሪያ ጨርሽልኝ ወሬውን። እኮ አባዬ ዲኤንኤውን ትመረመሪያለሽ ብሎ አስር ቀን ሰጥቶኛል። ከአስር ቀን በኋላ ሁሉም ነገር ያበቃል። ግን የእውነት ነው የምልክ፣ እኔ የእሱም ልጅ ሆንኩም አልሆንኩም ከዚህ ቤት መውጣት አልፈልግም። ምክንያቱም በጣም ፍቅር የሆነ ቤተሰብ ነው። ፍቅር አስተምረውኛል፣ ብዙ ነገር አስተምረውኛል ብላ አለች። ልክ ነች። እዚህ ኤቢ ናት እንጂ የምታስቸግረው፣ ውሃም ውሃ ናት። ማዘርም በጣም ልጆቿን ትወዳለች እንጂ የእውነት ያን ያህል ሰው የምትጠላ ሰው አይደለችም። ነገር ግን በልጆቿ የሚመጣባት ማንኛውንም ነገር አትሰማም። እኔን ሳይቀር ሁሌ ወደ ኤቢ ትገፋኛለች። ነገር ግን ኤቢን እኔ አልሆናትም፣ ምክንያቱም እሷ የራሷ ህይወት አላት። ማለቴ ወደ ውስጥ ጮጣ ብትል የራሷ የሚያፈቅራትና የሚወዳት ታገኝ ይሆናል። ነገር ግን እሷ ከኔ ሙጭጫለች እኔ ደግሞ ከአንቺ ጋር ብቻ ነው ህይወቴ መምራት የምፈልገው። የእውነት ግን ያን ያህል አንተ እኔን ትወድኛለህ ማለት ነው? ምን ማለት ፈልገሽ ነው ዳጣ? እና ታዲያን ለጨዋታ አለቃቃ ይመስልሻል እንዴ? እኔ እኮ የተማርኩ ምሁር ነኝ። ማለቴ ዝም ብዬ የሴትን ልጅ ለመጉዳትም ሆነ ምንም ለማለት አልፈለግም። ለነገሩ ልክ ነህ። ምን ማለት ነው? ማለቴ ሰላምዬ ስትመክረኝ በጣም አስተዋይ ነው። እሱን የወለደች እናት ምነው የእኔ ልጅ በሆነ እያለች ግን ስለ ሰላም ስታወሪ የእውነት ሰላም በጣም ጥሩ ሰው ናት አይደል? አዎ፣ እኔማ እንደዚህ መልካም ሴት ሁሉንም እንደ ጸባያቸው የምትችል እንዴት እስከ ዛሬ ዛሬ አላገባሽም ብዬ ጠየቅኳት። ነገር ግን እሷ በሀሳብ ጭልጣ ላይ። ምን ማለት ነው ናታን? ማለት የሆነ የደበቀችው ማንነት አላት ነው ምልሽ። እውነትህን ነው። እና ታዲያ እናማ አንችም በምትችለው አቅም አወጣጫት፣ እኔም በምችለው አቅም ላወጣጣት፣ እና የሚሆነውን ነገር እናያለን ብሎ አለ። እሺ እንደዛ ከሆነ የእውነት ለመናገር እኔም በጣም ደስ ይለኛል። ተባብለው ጨረሱ። በሌላ በኩል አባቷ ዳጣን፣ እኔ እምልሽ እናትሽ በጣም ጠርጥራለች። እንዲሁም ደግሞ ማነት፣ እናቴ ማለት ይህን ኤቢናት፣ ኤቢም እንደዛው የሆነ ነገር ማድረጋቸው አይቀርም። አዎ፣ እባክህ ነግሮኛል። ምን ማለት ነው? አይ ምን ብቻ ለናታን ነገርኩት። እንዲተኛ አልነገርኩትም፣ ነገር ግን ፀጉሬን ለመቁረጥ ምናምን ስትዘጋጅ ሰላም ነበረች። ያባራራቻት የሆነ ነገር ማድረጋቸው አይቀርም። ስለዚህ ቀድመንኛ የሆነ ነገር እናድርግ። አባዬ እባክህ እውነታውን ንገራቸው። ከዚያም በኋላ የእውነትን የሀብትና ንብረት ፈልጌ እንዳልመጣሁኝ ማወቅ አለባቸው። እሱን ከሆነ ደግሞ እኔ እወጣላችኋለሁ። ማለቴ እኔ የምፈልገው አንተን እንዲሁም ውሃን ብቻ ነው። አረ እንደዚህ አትበይ። እናትሽን ብትኮን ልትቀበለች ትችያለሽ። አይ እሷ እንኳ በፍጹም ምክንያቱም በልጆቿ የሚመጣባት ማንኛውንም ነገር ታጠፋለች እመነኝ ጥሩ ነገር ስለማይፈጠር ቶሎ አድርገውና እኔም ቁርጥ የለወቀው እባክህን እኔ ምንም ነገር ውላ አይለኝም ብላ አለች ናታን ዳጣ የነገረችው ነገር እጅጉን አስገርሞት ቆይ ታዲያ ምንድን ነው የማደርገው ይህንም ሚስጥር በላ ነግራኛለች ነገር ግን በኋላ እነትዬና እነ ኤቢ ሲያውቁ በጣም ይታዘቡኛል ለስንት ዓመታት እዚህ ኑሬያለሁ በዛ ላይ ደግሞ የምወዳት እና የማፈቅራት ሴትም አለች። አምላኬ ሆይ ምን አይነት ፈተና ውስጥ ምን አይነት ጣጣ ውስጥ ነው ያስገባኸኝ? ለማንኛውም ዛሬ ደስታ የላጣጥም ብሎ እንግዲህ፣ ዳጣና ናታን እጅጉን ፍቅራቸውን እያጣጣሙ ይገኛሉ። በቀጣይ ምን እንጠብቅ ናታንና ዳጣ